ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን እያስተማርን እንገኛለን ዛሬ ትምህርታችን ደግሞ ይዘላችሁ የመጣሁት የአማርኛ ፊደላት ቃላት ምስረታ ይሆናል አማረኛ በመጀመሪያ በመጀመሪያ ፊደል ቃላት አድርግ እየመሰረት ነን እየምና ይሆናል እንግዲህ ፊደሎችን አውቃችሁ ደግሞ ከዛ በመቀጠል ምን ነው ማድረግ ያለባችሁ ቃላት እየመሰረታችሁ መለማመድ ነው እሱን ደግሞ ዛሬ እንዴት እንደምትለማመዱ በአጭርና ግልጽ በሆነ መንገድ አሳያችኋለሁ ተከታተሉ ቤተሰብ ያልሆናችሁ ካላቸው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው ወደ ትምህርታችን ስንሄድ ከዚህ ጋር እንደምታያት ይች ማነች ዘ ነች ዘ ከዚች መ ይች መ አንድ ላይ ዘመነ። እሺ ይቺ ማነች? ደ፣ ከዛ ረ፣ ይቺ ሰ። አንድ ላይ ያው ደ፣ ረ፣ ሰ፣ ደረሰ፣ ደረሰ። በመቀጠል ይቺ ማነች? ሰ ናት። ሰ፣ ከዛ ይቺ በ፣ ይቺ ረ። አንድ ላይ ምን ይሆናል? ሰበረ፣ ሰበረ ሰበረ። እሺ፣ ይችኛው ማነች? መ ከዘች ረ ይች ቀ አንድ ላይ መ ረ ቀ መረቀ መረቀ። እሺ ይች ማነች? መ ማ ከዘች ዘ ይች ነ አንድ ላይ መ ዘ ነ መዘነ መዘነ። እሺ ይች ማነች? ዘ ከዛስ ይች መ እዛ ረ አንድ ላይ ዘመረ ዘመረ ዘመረ። እሺ እቺ ማን ነች ፈ? ነች ፈ ከዛ ይች ረ ይች ደ አንድ ላይ ፈረ ደ ፈረደ ፈረደ። እሺ በመቀጠል እቺ ማን ነች ከ? ከዛ እቺ በ እቺ ረ አንድ ላይ ከበረ ከበረ ይሆናል። ከበረ እሺ እቺኛዋ ማነች አ ከዛቺ ወ እቺ ቀ አንድ ላይ አወቀ አወቀ አወቀ እሺ በመቀጠል እቺ ማነች ነች ተ ከዛቺ መ እቺ ቸ አንድ ላይ ተመቸ ተመቸ ተመቸ እሺ እቺ ማነች ፈ ከዛ ረ እቺ መ አንድ ላይ ፈራመ ፈ ፈረመ። እሺ በመቀጠል ይችሟናት ዘ ከዛ ገ ይች ዬ አንድ ላይ ዘገ የ ዘገ ዘገይ። እሺ ይችሟነች ሰ ይቺ መ ይቺ ራ አንድ ላይ ቃ ከዘች ረ እቺ ፀ አንድ ላይ ቀ ረ ፀ ረ ፀ። እሺ እቺ ማናት? ለ ከዘች መ ይች ደ አንድ ላይ ለ መ ደ ለመደ ለመደ። እሺ እቺ ማናት? ቀ ከዛ መ ይች ረ አንድ ላይ ቀ መ ረ ቀመረ። እሺ በመቀጠል ይህች ማናት? ቀ ከዘች ለ ይህች መ አንድ ላይ ቀ ለ መ ቀለመ፣ ቀለመ። እሺ ይህች ማናት? ቀ ከዘች ረ ይህች በ አንድ ላይ ቀ ረ በ ቀረበ። እሺ ወደ እነዚህ ስናልፍ ደግሞ ይህችኛዋ ማነች? በ ከዘች ቀ ይህች ላ አንድ ላይ በቀለ በቀለ። እሺ ይች ማናት? ጸ ከዛቺ ለ እቺ የ አንድ ላይ ጸ ለ የ ጸ ለ የ። እሺ በመቀጠል ይች ማናት? ደ ከዛቺ ገ እቺ መ አንድ ላይ ደገመ ደገመ መ ደ። እሺ ይች ማናት? ለ

እሺ እቺ ማናት? ሰ። ከዛ እቺ ረ፣ ይች ዘ። አንድ ላይ ሰ ረ ዘ። ሰረዘ ሰረዘ። እቺ ማናት? መ። ከዛ እቺ ረ፣ ይች ጠ። አንድ ላይ መ ረ ጠ። መረጠ መረጠ። እሺ እቺ ማናት? ለ። ከዛ እቺ መ፣ ይች ደ። አንድ ላይ ለመደ ለመደ ለመደ። እሺ ይቺኛዋ ማናት ተ፣ ከዚች ራ፣ ይች ተ፣ አንድ ላይ ተ ረ ተ፣ ተረተ ተረተ። እሺ ይቺኛዋ ማናት ወ፣ ከዚች ሰ፣ ይች ነ፣ አንድ ላይ ወ ሰ ነ፣ ወሰነ ወሰነ። እሺ በመቀጠል ይች ማናት ፈ ከዘች ለ ይች አንድ ላይ ለቀ ይሆናል። እሺ ይች ማናች ለ ከዘች ይቺ መ አንድ ላይ ለቀ ለቀመ እሺ ይችኛው ማናት ገ ከዘች ራ ይቺ መ አንድ ላይ ገረመ ገረመ። እሺ በመቀጠል ይቺ ማናት? ጀ ከዚህ መ ይቺ ረ አንድ ላይ ጀመረ ጀመረ። እሺ ወደ ነዚህ ስናልፍ ደግሞ ይቺኛው ማናት? በ ከዚህ ተ ይቺ ነ አንድ ላይ በተ ነ በተ ነ እሺ ለመቀጠል እች ማናት ገ ከዛ ረ ከዚ ፈ አንድ ላይ ገ ረ ፈ ገረፈ ገረፈ። እሺ እነዚህ ፈ ከዛ ረ እች ማ አንድ ላይ ፈረመ ፈረመ ፈረመ። እሺ እች ማናት ተ ከዛ እች ገ እች ኘ አንድ ላይ ታገኘ ታገኘ። እሺ በመቀጠል ይች ማናት? ዋ ከዘች ረ ከዘች ደ አንድ ላይ ወረደ፣ ወረደ፣ ወረደ። እሺ ይች ማናት? ጀ ከዛ ገ ከዛ ነ አንድ ላይ ጀ ገ ነ፣ ጀገነ። እሺ ይች ማናት? በ ይች ቀ ይች ለ አንድ ላይ በቀ ለ፣ በቀለ በቀለ። እሺ እቺ ማነች? ዘ ከዚች ፈ ች ነ አንድ ላይ ዘ ፈ ነ ዘፈነ። እሺ በመቀጠል እቺ ማናት? በ ከዚች ሰ ከዚች ለ አንድ ላይ በሰ ለ በሰለ በሰለ። እሺ ለዛሬ ያመጣንላችሁ እነዚህንን ይመስላሉ እንግዲህ በአማርኛ በመጀመሪያ በመጀመሪያ ፊደሎች ቃላት እየመሰረትን አየነ አይተናል። መጀመሪያ ላይ በመጀመሪያ ፊደሎች፣ ከዛ ደግሞ በሌሎች እያላችሁ ስትሄዱ በአጭር ጊዜና በጥሩ ሁኔታ መያዝ ትችላላችሁ። እንዲሁም ደግሞ ታች ላይ ባስቀመጥ ነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛን በአጭር ጊዜ እንድታነቡ እንድጽፉ እናስችላችኋለን። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።